ይተሰርተሽ የደራ ልጅ ይተጉለሽ የመሬ ልጅ ባምባርሽ ተውበሻል አምሮብሻል።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 ቡራጊ በጣም የሚገርም ከፋ ያለ ፕራንክን የተደረገው፣ ትዕግስቱን ግን ሳላደንቅ አላልፍም። በነገራችን ላይ በጣም ትዕግስተኛ ነው። በዛ ላይ ቢኒ እንግዲህ ስማርት የሆነ ልጅ ነው፣ ሹፌራቸው ነው። ሐይሚዬ ከባድ ፕራንክን ያደረገችው። በእርግጥ ትናንትና እሱ በጣም ሲያስጨንቃት ነበረ፣ የሌለ ማለት ነው። እና የሐይሚዬ ፕራንክ ያው የታወቀ ነው ሁሌም ሃይሚ ፕራንክ አታድርግ እንጂ ካደረገች በጣም አደገኛ፣ ልፍስፍስ ያለ አይደለም። በቃ የሚያስለቅስ ተስፋ የሚያስቆርጥ ይሆን። በቃ ከባድ ፕራንክ ነው ያላት ሃይሚዬ ማለት ነው። እና ዛሬ ቡራየን በጣም ስትፈትነው ነበረ። ትልቅ ፈተና ውስጥ ነው የገባው። እንዴት አለ በቃ እንዴት ሊሆን ይችላል? እኔን እንዴት በጥቅም ትቀይርኛለሽ? ገባቸዋለ። እንዴት በጥቅም ትቀይርኛለሽ? እንዴት ሊሆን ይችላል? ከሱ ጋርስ እንዴት ተዋወቅሽ ብሎ እንግዲህ ብዙ ጥያቄ እየጠየቃት ነበረና ልጁም ደግሞ ቢኒያም ለማስረዳት እየሞከረ ነው። ነገር ግን ቡራዬ ሊረዳ አልቻለም። በሚስትና በሀገሬማ አልደራደርም በእናቱ ጭምር አልደራደርም ብሏል። ዘረፍ አለ እኮ እንዴ እናንተ፣ አንደባሉ፣ አንደባሉ እኮ ሊጥለው ነበር ነበረ ቢኒን ማለት ነው። ቡራዬ እንደ በሀይምዬ አይደራደርም። በነገራችን ላይ ታድለሽ፣ ግን ሀይምዬ በጣም እድለኛ ነሽ። እንደዚህ ነው ወንዶችን እንደዚህ ፈትኑ። ሴቶችዬ፣ ባሎቻችሁን ፈትኑ። አሪፍ ነው እንደ በጣም ቆንጆ ፈተና ነው የገጠመው ቡራዬ ነገር ግን እጅ አልሰጠም ማለት ነው። እጅ አልሰጠም ዘራፋለ። በቃ የሌለ አቤት፣ እንዴት እንደተናደደ ግን። ወይኔ ጨጓራውን ላጥን ያደረግሹ ሀይሚዬ። ወይኔ ወንድሜ ቡራዬ አይዞ፣ እንግዲህ ቻለው መቻል ነው። ብድር በምድር ነው ተብሏል። ደስ የሚለው ነገር ግን እዛው ፕራንክ ነው እንዴ እምቤኒን ይዞ ሁሌ ያጋጨው ሲለ ኧረ፣ ጎበዝ አለች በቃ። እና ወዲያውኑ ለቀቀው እንጂ ማለት ነው፣ ፕራንክ ነው ቧተ። ደግሞ እሷንም ጭምር አይለቃትም ነበር፣ የሚገርማችሁ ነገር አይለቃትም ነበረ እና ምንትዝ እንዳለኝ ታውቃላችሁ ቤተሰብ በዚህ ፕራንክ ላይ ትዝ ያለኝ ነገር ምን እንደሆነ ታውቃላችሁ? የሆነች ሴት ባላ ግብታ ወደ ለንደን ይሁን አላቅም ይዛው ለንደን ነው መሰለኝ ለንደን ይሁን የት ነው ያለችው፣ ትክክለኛ ታሪክ ነው። ይዛው ሄዳ ማለት ነው ልክ እንደ ገባ እዚያ ሀገር፣ ማለት ነው ከሌላ ሴት ጋር ይጀናጀናል ሰውየው ማለት ነው። እንግዲህ አግብታ ምናምን በክብር ነው ይዛው ሄደችው እኮ ከሌላ ሴት ጋር ይጀናጀናል ምናምን በቅርብ አመጣሽ አለሁ እያለ ፎቶ እየተነሳ ምናምን ነው ይልካል፣ አልኳቸው በቃ የሌላ ልጅቷ ስልኩን ጠልፋበታለች። የሚጸጸ ፎቶ እሷ ጋር ይሄዳል ማለት እያንዳንዱን። ከዛ ምን ልታደርገው አሰበች? ወደ ሀገር ልትልካው ማለት ነው። ምንድን ነው የተደረገው? ቶሎ ብላ ማለት ነው እንትን አለች ታመምኩ አለችው። ታመም ያለው ሀገር ቤት የግድ መሄድ አለብን፣ ደርሰን እንምጣ፣ ህክምና እዛ መውሰድ አለብኝ ብላ እሻላት። እሱም ትኬት ቆረጠች። ወደ ሀገር ቤት ተነስተው ሀገር ቤት እዛው ስትሄድ ኤርፖርት ላይ ማለት ነው ወንድሟ ነው የተቀበላት። ወንድሟ ኤርፖርት ተቀበላት። ከዛ ምን አደረገች? እሱን ወደ ቤተሰቡ ላከችውና ነገ ምናምን እንገናኛለን ብላ ማለት ነው ከእሱ ወደ ቤተሰቡ ሄደ። እሷም ወደ ቤተሰቦቿ ሄዳ፣ በማግስቱ እሷ ማለት ነው ደግሞ ትኬቱ፣ ፓስፖርቱ ምናምን እሷ ጋር ነበር የእሱ የዚህ የባል ተብየው ማለት ነው። በማግስቱ ተነስታ እሷ ወደ ለንደን ምልስ። አስቡት እንግዲህ ጉድ እንዴት እንደሰራ እሱ ተጠቅሞባት ጥሏት ሊሄድ ሌላ ሴት አግብቶ ሊመጣ ማለት ነው። የጥቅም ሰው። እንደዚህ አይነት ሰዎች አሉ እና አሁን ቡራና ሐይሚ የሰሩት ፕራንክ በነገራችን ከዚህ ፕራንክ ብዙ ነገር መማር ትችላላችሁ። የምንማርበት ነገር ነው። ሰዎች የሆነ ነገር የተሻለ ነገር ሲያገኙ ጥለው እንደሚሄዱ በገንዘብ ሰውን እንደሚቀይሩ ምናምን አሁን ብሩኬ የተናገረው ፓርት አለ በጥቅም ልትቀይርኝ ነው ወይ እዚ ከመጣሽ በኋላ ልትተይኝ ነው ወይ ምናምን ያለው ነገር እንደዛ የሚያደርጉ ሰዎች አሉ ትክክለኛ ታሪክ እና ያቺ ሴት አሁን ጉር ሰራችሁ በቃ እዛ ሀገር ላይ እንዳይገባ ነው ያደረገችው ማለት ነው እና እንደዚህ አይነት ነገር አለ ማለት ነው ምርጥ ፕራንክ ነው ሀይሚ ያደረሹ ግን ትንሽ ቡራ እየተጨናነቀ ተጨናነቀ አላመንም እኮ በቃ አላመንም። እንዴት አንተ እንደዚህ ታደርጋለህ? አለው በቃ ልጁን ራሱ እየተከራከረው ነበረ ማለት ነው። ልጁ ራሱ በጣም ጎበዝ ነው፣ እንደ መጀመሪያ አይደለም። በነገራችን ላይ በጣም ጎበዝ ልጅ ነው፣ አድንቄዋለሁ እና ደስ ይላል። የእውነት ምርጥ ፕራንክ ነው፣ እኔ ተመችቶኛል። ግን ያው ምንም ማድረግ አይቻልም ትናንትና እሷን ስታጨናንቃት በቃ የሌለ ነገር ነው ስታደርጋት የነበረው እና ይገባሃል፣ ቡራዬ። እንግዲህ ይገባሃል፣ ምን ይባላል። በቀጣይ ደግሞ እሱ ይበቀልሻል። አይ መከራ፣ መከራ እኮ ነው ሀይሚዬ፣ መከራ ነው። አንዱ ሲባል አንዱ ይመጣል። መቻል ነው እንግዲህ ቻሉት። ምንም ማድረግ አይቻልም። ቻለ ሆዴ፣ ቻለ እያልሽ ማለት ነው። መቀመጥ ነው እና ቡራ አደገኛ ፕራንክ ሰሪ ነው፣ አደገኛ ከምላችሁ በላይ ግን ከሱ በላይ ደግሞ ሀይሚዬ ናት። ሀይሚ አትችላት። ለማንኛውም ውድ ቤተሰቦች ሄደን አሁ ነው ተሰርተሽ